ፈጣሪ ማን የሚከለክለው አለ? ማንም ማንም ሰው አስረግጬ ነው የምነግራችሁ፣ ከምሬ ነው። ማንም አይከለክለውም። እኛ እሱን የምናውቀው ገና ቲክቶክ እንደከፈተ ነው። ሀታሽ ቀብጡ፣ ምድረ ጅልጥ ሁላ ማለት ነው። እኛ ደግሞ ከሀይ የመጣችው እሷስ ሆነ ያረገችው እሷን እየቀየረችው እሱን የቀየረው አለ አፈጣሪ ብቻ። አንድ ላይ ነው የተቀየረው፣ ሁለቱም አንድ ላይ ነው ሰው የሆኑት። ሁለቱም የመጡበት ያውቃሉ። እኔ በተለይ ማለት ነው፣ በተለይ በጣም እራሴን የሚያመኝ እሷን እየቀየረችው የሚሉት ነገር ቃላት፣ ይሄ ሲመጣ በጣም ያመኛል። በጣም ከምሬ ነው ሁሌ በታችነት የሚሰማው ላፍም ቢሆን ለካት አለሁ ጡበትን የመጡበት እኮ አንቺ አይደለ እ ሁለቱም ተያይዞ አይደለ እንግት ምንም እኮ እዚህ ጋር እሷ የቀን ሰራተኛ ሰርታ ወይስ የቀን ሰራተኛ ሰርታ፣ ሁለቱም ዩቲዩብ ሰሩ። በእያንዳንዳቸው ቤት ቪዲዮ ይለቃሉ። ሌላ ምንም እኮ እሱ የተለየ ስራ ሰርት ለሰዋ የሆነ ነገር አላረገም። እሷ የተለየ ስራ ሰርታል። እሱ አላስተዳደረችውወደነውየልብን የተናገርሽው እንደዚህ የሚናገሩትን ሰውን ለመደገፍ አገዘች። ከምር ቡትም ማለት ነው። በዚህ አጋጣሚ ስለገባሽ ቤቴም አዲስም ብትሆኒም ስለተዋወቅም በጣም ነው የማመሰግነው። እንደገናም ደግሞ እንደዚህ ሀቅ ሀቁም መናገር መብት ነው። ቆይ ደግሞ ከታች ምንድን ነው? መሳደጉን ትታችሁ ጌታን የምትናገረውን ቁጭ ብላችሁ ስሙ። እኔ በጣም ነው ያዳመጥኩት ታችሁ እኛ ማለት ነው ወንዴ አንቺ ማትሳደብ ማለት ነው ስሚ የእሱ እንኳን ጉርብ እንኳን ምን ምንም መስራት መብት አለን። ለእሱ ማለት ነው ከቻልኩ ቤት ብገነባለትስ ተባል የኩልስ ባሽቃብጠው ማንም ይከለክለኛል? ልጁ የሙሽዬ ማንም ያገባለሁ። ከአንድ ወንድም እኩል አድርጌ በቃ ባሽ ቃበጦስ፣ ማንም ይከለከለኛል? ልጁ የሙሽዬ ልጁ የፈጣሪ ስጦታ፣ ማንም ይከለከለኛል? ማንም ግን የእሱን ማለት ነው እሱን የሚያደንቀውን ሰው እንደዚህ እግር ድረስ እያንቋሸሻችሁ፣ እሱን ፕሮፋይል ያደረጉትን ሴቶች እናንተ አሮጊት እናንተንትን እያላችሁ ሜዳ ለሜዳ አትሳደቡ። ስነ ስርዓት ይኑራችሁ። መብት አላቸው። ይኸውልሽ፣ ይኸውልሽ ዋንዴ አንድ ነገር ልንገርሽ አንቋሸሿል አንቋሸሿል አልኩሽኮ። የፈለጉትን ማድረግ ይችላሉ። ግን ደግሞ እኔ አንድ እንደ ሶሻል ኢንፍሉንሰር እወደዋለሁ፣ አደንቃለሁ፣ አለቀ። እሱን ደግሞ ሁንም ሊገድበኝ አይችልም። እሱም ብቻ አይደለም፣ እሱ ሶሻል ሚዲያ ላይ እስከወጣ ድረስ መውደድም፣ ማድነቅም ማፍቀርም መፍትሄ ነው። አልኩሽኮ። ግን ላገኘው ላላገኘው እችላለሁ። ይሄ ፕሮባቢሊቲ ነው። ሲቀጥል ደግሞ ወንድ ማድነቅ እኮ ብርኬ ብቻ አይደለም። ስንት የሚደነቅ ስንት ዘፋኝ፣ ስንት አርቲስት፣ ስንት እንትን አለ እሷነች ሰው ላደረገችው። በተለይ ደግሞ በጣም ያናደደኝ እሷና በእሷ ነው እዚህ የደረሰ ማለት። የሰው ልጅ በእግዚአብሔር እንጂ በሰው አይደለም። በመጀመሪያ ደረጃ እግዚአብሔር ነው እዚህ ያደረሰው። እግዚአብሔር ነው እሷን የሰጠው። እግዚአብሔር ነው እሱን የሰጣት። ሁለቱም እኩል ነው ያደጉት አይደል? ሁለቱም ተያይዘው ነው ያደጉት። ሁለቱም ለዚህ የደረሱት አንዱ ለአንዱ ብሎ ነው። አንዱ አይዲያ ሲያመጣ አንዱ ነው። አለቀ። በሁለቱም ደግሞ እኔ እስከማውቀው ድረስ እንግዲህ በሶሻል ሚዲያ እስከምናውቃቸው ድረስ የተለየ ስራ ሰርተው ይህን በዚህ በዚህ ምክንያት ይሄን አረኩላት በዚህ በዚህ ምክንያት ይህን አረኩላት አልተባባሉ። ቪዲዮ ሰርተው ተለወጡ አለቀ። እሷ መኪና ነው ቤት ከፈለገች ቤት ከፈለገች የፈለገችውን መግዛት ትችላለች። ከካሜራ ጀርባ ገዝታ ሊሆን ይችላል አይታወቅም። እሱ ደግሞ ካሜራ ላይ አመጣ መኪና ገዛ ብርቅ አይደለም። እንደ ዩቲዩብ እንኳን መኪና ይታይና፣ የፈለገው መግዛት ይችላል። በዶላር ነው የሚከፈለው። በዶላር ደግሞ ዋጋ ከፍሎ ነው የሚከፈለው። አልኮሽ አንድ ታምኔል ለመስራት በጣም ብዙ ጊዜ ያስፈልገዋል። አንድ ኢንትሮ ለመስራት ተቀቀለሽ ብቱም። እኔ ግን አሁን እዚህ ጋር የምነግርሽ ነገር ምን መሰለሽ ብቱም ማለት ነው፣ እሱን ፕሮፋይል አድርጎ እሱን ማድነቅ የማይቻልበት መንገድ ምንድን ነው? ነው የኔ ጥያቄ፣ ይሄ ነው ይህን ጥያቄ ነው የእሱ ወዳጅ ነኝ ያለው ሰው የማይከበረው ምን ስለሆኑ ነው? እነሱ ነው የኔ ጥያቄ፣ ይሄ ነው ያ ደግሞ ያ ደግሞ ምን መሰለሽ አንዳንድ ሰው አንድ ሰው ይሆንሽ ከወዱ ከጭንቅላቱ ወይ ብቻ ምን ልበልሽ፣ ያ ሰው የሆነ አለ አይደል? ያ ሰው የሚያረገውን ነው። አሁን ለምሳሌ የሆነ ሰው ፕሮፋይል አድርጎ የሆነ ሰውን የሚያደረገው ነገር አንቺ ወይ የሆነ ሰንበዲ ወይ የማረገው ፕሮፋይል እንደዛ እንደዛኛው ሰው አስተሳሰብ ስለሚገምተኝ ነው። ለምሳሌ የብሩኬ ፕሮፋይል አድርገሽ ለምን አረግሽ ብሎ የሚጠሉሽ ከሆነ እነሱ በውስጣቸው የሆነ ነገር ስላለ ነው የሚጠሉሽ። አለቀ ያ ነገር ስለሚያረጉት ራሳቸው ስለሚያረጉት ራሳቸው ስለሚኖሩት ነው እንጂ ሌላ ነገር አይደለም። በዛ መንገድ ከሆነ ግን በሶሻል ሚዲያ ኢንፍሉንሰር ከሆነ ማንኛውም ሰው መብቴ ነው። ዳዊት ጽጌ ማድረግ ይችላለሁ፣ ቴዲ አፍሮ ማድረግ ይችላለሁ፣ ኢፍሬም ታምሮ ማድረግ ይችላለሁ፣ ማዲንጎ ማድረግ ይችላለሁ። ሶሻል ሚዲያ ሰው እስከሆነ ድረስ አለቀ። ብሩክ ብቻ አይደለም። እሱ ያለው ከሴት ጋር የእሱን ፕሮፋይል መጠቀም አትችም፣ አንቺ በእሱ ማድነቅ አትችም ለምን? መብቴ እኮ ነው ማንም አይከለክለኝም፣ ማንም አያግደኝም። እሱ በሰው ተመርኮዞ ነው ሰው የሆነው ያደገው። በቃ እሱን እንትን ማለት አትችይም። ጉድ እኮ ነው። አንዱ እኮ ግርም ደጋግሜ ላወራ አልፈልግም። ምንም አላረገችለትም፣ ምንም አላረገላትም። አብሮ ቪዲዮ ሰሩ አለቀ። አይዲያ ደግሞ እሱም ይሰደባል እሷም ትሰደባል። ባለፈው ከሶሲ ጋር የሰራው ቪዲዮ ሰባ አስር ሺ ኮመንት ተሰድባል። እሷ ደግሞ ባለፈው ቀለበት ያለች ጊዜ ስድስት ሺ ኮመንት ተሰድባለች። እሱም ተዘቅዝቋል እሷም ተዘቅዝቃለች አንሰብ ተደርጓል እሱም ሰብስክራይብ ተነስቶበታል እሷም ስለዚህ ሁለቱም እኩል ናቸው ምንም እዚ ጋ ከሊያከል የሚባል የለም እሱ የተለየ ነገር አልሰራትም እሱ የተለየ ነገር አልሰራም አለቀ አራት ነጥብ እዚ ጋ መታችሁ እሱ እንደዚህ ነው እሷ እንደዚህ ነው ሲጀመርኮ አንድ አመት አይደል እንዴ እሷ አንድ አመት ከምናምን ቢሆን ነው አይደል ሶሻል ሚዲያ ላይ ከመጣ ከዛን ውጭ ህይወቱ የሚኖረው እራሱ ስለ ቤተሰብ ክብሩም እዚህ ጋር ምንም ስለ ቤተሰብ ማነሳት የለበት። እሷ ናት ለዚህ ላደረሰች እግዚአብሔር ናደረሰ እሱ አይደለች። እሱ ለዚህ ያደረሳት እሱ አይደለም፣ እግዚአብሔር ናደረሰ ገባሽ። እዚህ ጋር ደግሞ ሁለቱም አይዲያ እያመጡ በየተራ ነው የሚሰሩት እስከማውቀው ድረስ። ወይስ የተለየ ቪዲዮ ነው? እኔም አላየዋለም። እንግዲህ አንድ አመት አልፎኛል እነሱን ቪዲዮ እያየሁ የምከታተለው ሌላ ምንም በሷ ምንም አላደረገችለትም። ምንም አላረገለትም። ሁለቱም እኩል ይሰራሉ፣ ይዋደዳሉ። አለ ይጠብቅኝም ብቱ ማለት ነው። ተውኝማ የምትይው ማለት ነው። እኛ እሷን የጠላ የለም። ተውኝማ ማለት ነው። ሰውም በሌለበት መንገድ አትሄዱም። ግን እኔ ደግሞ እሱን ሲነኩት አልወድም። አዎ፣ በቃ ማንም የጠላ የለም። ሰውን ሰው በመሆኑ ብቻ ሰዎች እኮ ኮመንት ላይ የምጽፉት ነገር ያልገባ አሁን እሷ ማንተ ነገረ እሷም ክፍልምን እሷን እወዳታለሁ እኔ እያልካለት እኔ አብርሃምን እወዳለሁ አልኩ። እኔ አብርሃምን ወዷለዋ አል አብርሃምን የምወደው ምክንያት ጠንካራ ነው። ብዙ ይባላል። እሱም ብዙ እንትን ይላል። ሩታንም በጣም እወዳታለሁ። በነገራችን ላይ ሩታን በጣም እወዳታለሁ። ለምን እንደምወዳት ታውቂያለሽ? በጣም ጠንካራ ነው። በጣም ጠንካራ ሴት ናት። በጣም ብዙ ተብላለች። በጣም ብዙ ሰው እንደት ይጠለዋል? አይጠላውም። ሰውን ደግሞ ሰውን ወይንም ተዛ ውስጥ እንዲያስወጣች ተዛ ውስጥ እንትን እንዲልሽ የሚያስደርግሽ ሰው ራሱ ሰው ነው። ምን ገርሽ ከምር፣ አንዳንድ ጊዜ ማለት ነው። ዝም ብሎ በቃ የማይሆን ነገር በቃ ይናገረሻል፣ የማይሆን ነገር እንዴ። እነሱ እኮ ይናገሩ አልኩሽ። እነሱ ተናግረው ይቀራሉ። ፊልም የሚሰራ ለምንድን ነው ቆይ በመጀመሪያ ደረጃ ፊልም ሲሰራ ምንድን ነው ትርጉሙ ያ ፊልም ባልና ሚስት ታውነው ተሜል እንዴት ነው የሚሰራ የኢትዮጵያ ፊልም የሚሰራ ለምንድን ነው አስመስሎ ለምንድነው ነው የሚሰራ ተጣላን ተለያየን አፈቀርኩ ተፈቀርኩ እኮ በዩቲዩበር ብቻ አይደለም ሲጀመሪያ የኢትዮጵያ ህዝብ እንደዚህ አይነት ነገር ስለሚወድ ነው እንደዛ የሚሰሩት የዩቲዩብ

አረ ያንቺን ጥያቄ አስቀድሚው። እኔ የምናስቀየማችሁኝ አላስቀየማችሁኝ እኔም ምን አይፋቅም። ለማንኛውም ቅርታ ደህና ደሩ። እንግዲህ ያው በርቱ ብቱም እየ በጣም ነው የምንወድሽ፣ የልመድብሽ እየመጣሽ ተጫወቺ። ለማንኛውም መልሼ አልሻለሁ መሰለኝ ፎሎሽን እና እንወድሻለን፣ እናመሰግናለን። ከምርሁን ለወደፊት የምነግራችሁ ነገር ቢኖር ይሄ የዘቀጠ አስተሳሰብ እንዳይኖራችሁ። እሷ እንደዚህ ነው እሱ ሲኖር ጋር አደረግልሻለሁ። የአስራ ዘጠኝ ዘጠና ዘጠኝ አስተሳሰብ ይዛችሁ በከልየ ልጆች ቀልድ አላውቅም። በከልየ ልጆች አላቸው። እናንተ በከልየ ልጆች የምትሉት ሁሉም የሰው ልጅ ነው። አለቀ ሚዲያ ላይ ነው የምታውቁት እያንዳንዱን ሰው። እንደ ማንኛውም መውደድ፣ ማድነቅ መብታችሁ ነው። በከልየ ልጅ ቀልድ አላውቅም። ልታመጡ ነው በአፋችሁ ብትታፉ ነው። ከዛ ምጭ ማታመጡ አይደል እንዴ? በከሌ ልጅ በከሌ ቀላል አቃል በከሌ ምናምን አይባልም። እዚህ ኖርማል የሰገጠ ሰገጤ የሰገጤ ስብስብ ነው። እንደዚህ አይነት ነገር የሚል ሰው አይምሮ መጀመር አይምሮ ማጽዳት። በመቀጠል ደግሞ እዚህ ላይ ላይ ስትገቡ እንኳን የምታወሩትን እወቁ። ይሄ እኮ ይቀዳል፣ ይቀመጣል። ያ ሰው ላይ ይችላል። እነሱ ሊያዳምጡት ይችላሉ፣ አይደል እንደ ይሄኔ እኮ ሊያዳምጡ ይችላሉ። ለዛ እናንተ አሁን ለምሳሌ አንቺ መባል የማትፈልገው ነገር ለሰው ልምት ያለሽ እኔ መባል የማልፈልገው ነገር ለምን ዋቅላለሁ

ብዙ ነገር ተናግሬያለሁ። ከምር አንዳንድ ጊዜ የሚናገረውን ሰው አያጡ። እንኳን ሌላውን ትተሹ ይሄ የቆየ ልጅ ብለው እናቴ ሸሪ አረጉ ጀግኖች ናቸው። ንገሩ በይ ናቸው። ጉድ እኮ ነው ይሄ ያሻረው። ቆይ ብለው እንኳን ፖስት አርገዋል። እኔ እነግርሻለሁ። ከምር ያለቀስኩት ለእሱም መሬት ምን ልትይ ነው ድሙ ለእኔ ምንም ልል አይደለም። አይደለም፣ እኔ ምንም ልል አይደለም። እዚህ ጋ ማለት ነው እኔን ያያችሁብኝ ቦታ ዛሬ ይመስለኛል ሰሚራ ቤት ገስት ላይ ትሽኛል። መጀመሪያ ሁላችሁም ማለት ነው ያኔ እኔ የተጻፈ ያየሁበት የማይሆን ነገር ተፖስቶ ታየሁኝ። ቡራንም ይሁን ሀይሚን የተመለከተ ነገር ዝም አልልም። ምክንያቱም መጀመሪያ የሚያሳስበኝ ያንን ቪዲዮ የፖስተው ሰውዬ አንድ መጀመሪያ እምነት አለው እምነት የሚባል ነገር በቅንጭላታችን ተሸክመን ነው የምንሄደው። ሳ ያ ያ ሰውዬ በሰራው ስራ የሚጠየቀው ባልተቤቱ ነው እንጂ ልጆቹ አይደሉ። መጀመሪያእዚ ጋ ቆሚ፣ ያንን ተደረገ ፖስት ተደረገ፣ ተተይሱ ሜንሽን ተደርጓል። እሺ ለሱ ምን ጥሩ ስሜት ይሰማዋል? አንቺ እናትን የሚያከ- ከእናት ምናት ደግሞ እሱ ሰላሴ የሚደክምላት ሰላሴ የሚያነሳላት ደካማ ጎኑን ለምንድን ሁሉ የሚጨዋወቱበት እስኪ ንገሪኝ። እኔ እኮ ልንገዜጋ ማለት ነው ሁልጊዜ ሁልጊዜ የእሱን እና ስትነሳ የነከር እናት አይደለችም ወይ የእኛ እናት አይደለችም ወይ ትላላችሁ። ለእሱ ልዩ ናት፣ ለእሱ አንድ ናት። ለእሱእኔ ብያላእኔን እንዲያጨምሪ እኔ ዝጋ እንዲያጨምሪ እኔ ስለማ የትኛውም የኢትዮጵያ እናት እንጨት ተሸክማ ሻረው ቆልታ ሰው ቤት ሰራተኛ ገብታ አይደል እንደ ምታሳድገው ለእያንዳንዳ አንድ ጊዜ ዘመ ባሉማ ማለት ነው። መሲ ከታች ያለሽ ስለ እኔ ስነ ስርአት አንቺ አታስተምረኝም እናቴ። ስነ ስርአት ወልዶ ያሳደገ ሰው ስነ ስርአት አለኝ። ሴትዮ፣ ለኔ ስነ ስርአት ብለሽ የምትናገሪበት አንድ በት የለሽም።

መጨረሻ ላይ በሙሼ ተሰምቶኝ ነው እኔ ወደዚህ እንደገና የተመለስኩት ማለት ነው። ገባሽ የተመለስኩት በሙሼ በጣም ተሰማኝ። የዚያን ቀን እንኳን አይደለም የተሻሮቆይነት ስትወጡ ምናምን ይህን ተይው። ብዙ ነገር ተብላለች፣ ብዙ ነገር ተረግጣለች። በዚህ የተነሳ አልቅሼ ተመልሼ የገባሁን እሱ ጋር ማለት ነው ገባሽ

የሰውን ልጅ በዚህ ልክ ለምንድነው ሁሌ በደካማ ጎኑ ለምን ትገባላችሁ? ነው የእኔ ጥያቄ። አሁንም ነገም ዛሬም ቢሆን እኔ በእናትና በሷ አልደረደርም። እኔ ልንገርሽ፣ መጀመሪያ ማለት ነው፣ እኔ መጀመሪያ አንድ ነገር ልናገርሽ፣ ምክንያቱም ጨፍልቀሽ እየተናገርሽ ስለሆነ፣ እኔ መጀመሪያ ጥያቄ ስጠይቅሽ፣ ሰሚራ በጠፋይ ሰዓት እኔ አንቺን ስላጣሁሽ አብዛኛ ገስት ላይ ስለማቅሽ ስታወሩ ብዬ ስለነበረ ዋንዴ የትዲያ ነው ብዬ ራሴን ጠይቄያለሁ የሰው ልጅ እኔ ለህሊና እንጂ ለሰው ልጅ መሸም ጊዜ ተናግሬ አላውቅም ሁለተኛ ደግሞ እኔ ፕሮፋይል ቀይረሽ መምጣትሽን አሁን ለታ ነው ገና ያየሁት ማለት ነው የሆነ ቤት ላይ ገብታችሁ ስትወራከቡ በድምጽሽ ነው የለየሁት ቤትሽን መቀየሩ ኦኬ ቤትሽ መቀየሩ ወይም አንቺ መቀየርሽ አይደለም እዝጋ ችግሩ እኔ ልንገርሽ አባት የለኝም እኔ ቡሩኬን እና ሙሽዬን የሚይዝበት ሀይሜን የምወድበት የራሷ ጥንካሬዋ ደስ ስለሚለኝ የእሷም የራሴ ፐርሰናል አለኝ። እሷን የምወድበት እነ ቡሩኬን የምንወድበት የራሳችን ፐርሰናል አለን። ሁላችንም ሙሽዬን የምንወድበት ሁላችንም ግን እዚህ ጋር እኛ የምናራ እንዲሆን ጦርነት እናንተ ብዙ ክስታችሁ ነው የምትወጡት። እዛኛው ቤት ገብተው ጦርነት አይከፍቱም ብላችሁ ማመን አትችሉም። እኔ እዚህ ቤት ማጥቼ ዜድ ጋር እንፋለማለን ለማለን ዩቱብ ቪዲዮ በተፖስተበት ቦታ ላይ እምፋለማችሁ። ለምንድን ነው ይህን ነገር አታድርጉ ብዬ የምናገራቸው? ብሩኬ ጋር ያላችሁ ልጆች የሆነ ችግር ስታመጡ የሆነ ጽሑፍ ሲጻፍ እነዛኞች ደግሞ ሂደው የሚነኩት ማንነው ነው ብሩኬን ከነእናቱ ያመጣሉ። እኔ የዛ ጊዜ ወላሂ እምባ አይደለም ልቤ ነው የሚደማው ማለት ነው። እናት ስትነካ በጣም አልወድም። ምክንያቱም እኔ ያሳድገችኝ እናቴ ናት። ግን እዚህ ጋር እኛ ዛሬም ነገም ዛሬም የምናገራችሁ ልጆች ከሃይሚ ሳይድ ሁናችሁ ብሩኬን ክፉ ነገር የምትናገሩት ሳሚራ ቤትም ተናግሬዋለሁ። ይሄን ቃል ከሃይሚ በኩል ሁናችሁ ስለ ብሩኬ ክፉ ነገር የምትናገሩት ልጆች ጥቅማችሁ ምንድን ነው ብዬ ጥያቄ ጠይቂያችኋለሁ። ዛሬ ከብሩኬ በኩል ሁናችሁ ስለ ሃይሚ ክፉ ነገር ጥይባ ለያዝሽ ጥይባ የዚህ ጋር ያዝሽና እኔ በመሀልሽ ላወራ የሆነ ነገር ሁሌ እሱ ስለ ኦዲየንስ ሁሌ ወጥቶ ይናገራል ይናገራል ይናገራል ይባላል። እሱ ሁሌ የሚናገርበት ምንድን ነው? እናቱ ድክመቱ ናት። እናቱ ሁሉ ነገሩ ናት። እናቱ ተህይወቱ በላይ ናት። በቃ ተሁሉም እናቱ ጋር የእሱ እናት አትወዳደርም። በቃ እዚህ ጋር የምታውቁን ነገር ቢኖር ማለት ነው፣ ገባችሁ። እኛ ደግሞ እሱን የምንወደው እሱን የምንወደው እንደኛ አይነቶቹ ገባሽ፣ እንደኛ አይነቶቹ በየማደጎ ቤት ያደገ እናት የሌለው ሰው እሱን በጣም እንወደዋለን፣ እሷን እንወዳታለን። ገባሽ ለምን ብትይኝ ወይ እናት ወይ አባት ቢኖር ነታ፣ እንደሱ ሆኑ የሚያሳድገኝ ሰው አለ ብለን ስለምናስብ ገባችሁ። ሁላችንም አንዴ ልወጣ ስለሆነ አንድ ነገር ልበላችሁ። እኔ እግዚአብሔር እናቴ ኖረችም አልኖረችም የትኛውም የኢትዮጵያ እናት ጀግና ናት። በመጀመሪያ ደረጃ የትኛውም የኢትዮጵያ እናት ጀግና ናት። እሱ ደግሞ በእናቱ ሊያዝን አይደለም፣ ሊኮራ ሊዝናና ማለት ኮራ ቀብረረ ሊል ነው የሚገባደል። እናቱ ለታሳድገው ያለ አባት ማድረግ ደግሞ ብርቅ አይደለም። ሁሉም ማች ነው የሁሉም